ቡካዮ ሳካ ጉዳይ ነው የምናምረው። ቡካዮ ሳካ ወደ ምርጥ አቋሜ ተመልሻለሁ የሚል መልእክቱን አስተላልፏል። ከጨዋታው በኋላም ጎል አስቆጥሮ በእግሩም በምላሱም ነው መልእክቱን ያስተላለፈው። በሁለቱም አማራጮች ማለት ነው። እንግዲህ ቡካዮ ሳካ ለሰማኒያ ሰባት ዓመታት የቆየ ያረጀ ያፈጀ ክብረ ወሰኑን መስበር ችሏል። ትናንት 1991-1938 ድረስ ክሊፍ ባስቲን ክሊፍ ባስቲን የተባሉ የቀድሞ አርሰናል ተጫዋች በእንግሊዝ ብሔራዊ ቡድን በሚጫወቱበት ጊዜ አስራ ሁለት ጎሎችን አስቆጥሮ ነበር። ያርሰናል ተጫዋቹ ነው ለእንግሊዝ ብሔራዊ ቡድን ሲጫወቱ። እንግዲህ ከዛ ከሰማኒያ ሰባት ዓመታት በፊት ክሊፍ ባስቲን ያንን ገድል ከፈጸመ በኋላ አንድም ያርሰናል ተጫዋች በእንግሊዝ ብሔራዊ ቡድን ከአስራ ሁለት ጎሎች በላይ አስቆጥሮ ያቁም ነበር። እናም ትናንት ቡካዮ ሳካ በጣም ውብ ጎል ነው ያስቆጠረው። ከርቢ ጎል ነው ያስቆጠረው። በግራ እግሩ በጣም ያምር ጎል ነው ያስቆጠረው። ጎሏ ምርጥ ነበረች ግን ይበልጥ ምርጥ መሆኗ የሰፋው ደግሞ ያረገው ጎሎ የሚያስቆጥረው ጎል አዲስ ክብረ ወሰን እንዲያስመዘግብ አድርገዋል። በአርሰናል ተጫዋች በታሪክ በአርሰናል ተጫዋች ታሪክ የአርሰናል ተጫዋች ነው ለእንግሊዝ ብሔራዊ ቡድን ብዙ ጎል ያስቆጠረው ቡካዮ ሳካ ተብሎ ተመዝግቧል በታሪክ። ይህ ቀላል አይደለም። በዚህ ተጫዋች ኬሪየር፣ እና ተጫዋቹ 13 ጎሎችን በማስቆጠር እንግዲህ በእንግሊዝ ብሔራዊ ቡድን የአርሰናል ተጫዋቹ ነው የመጀመሪያው የሚለውን አዲስ ታሪክ መስራት የቻለበትን ሂደት ፈጥሯል። በነገራችን ላይ በሶስት ተከታታይ ጨዋታ በተሰለፈባቸው በሶስቱም ጎል አስቆጥሯል። በአርሰናልም፣ በእንግሊዝ በሶስት ተከታታይ ጨዋታ። ይህንን ተከትሎም አሁን ወደ አቋሜ ተመልሻለሁ የሚል መልእክቱን አስተላልፏል። ከጨዋታው በኋላ ራሱን የተናገረው አሁን ወደ አቋሜ ተመልሻለሁ። ጉዳት እየረበሸ የነበረ አለ አስቡት፣ የውድድር አመቱ እንደተጀመረ ኢገር ሆነ በጣም መጫወት ፈልገ፣ ጎል ማስቆጠር ፈልገ፣ ቡድንን መደገፍ ፈልገ ስትጎዳ በጣም ስሜት የሚነካ ነገር ነዋል። ከባለፈው ዓመት ጉዳት በላይ ይሄኛው የአሁኑ ጉዳት ጎርቶኛላል አእምሮዬን፣ በጣም ነው የተናደርኩታል ብዙ የጠበቅኩበት የውድድር ዓመት ስለነበረ ይላል እና በዚህ ሁኔታ ውስጡ ስሜት የተጎርቶ ነበር። አሁን ወደ እግር ኳስ ተመልሼ ራሴን እያገኘው ነው። ስቲል አሁንም ገና ነኝ ነው የሚለው። መቶ በመቶ አቋሜ ላይ አልደረስኩም ግን ወደ አቋሜ ለመድረስ እየተንደረደርኩ ነው። በጣም ጥሩ መንገድ ላይ ነው ያለሁት። አቋሜ ጥሩ ነው የሚል አስተያየቱን ያስቀመጠበት ሂደት አለ። በእንግሊዝ ብሔራዊ ቡድን እንግዲህ አሰልጣኝ ቶማስ ቱኬልም አድናቆታቸውን ገልጸውለታል። በነገራቸው ላይ ስድስት ክሊንሺት አስመዝግበዋል፣ ቶማስ ቱኬል ቡድን ከያዙ በኋላ ጎል አልተቆጠረባቸው። በጣም አስገራሚ ቁጥር ነው። ጆርዳን ፒክፎርድ አንድ አመቱ ኖታል ጎል ከተቆጠረበት እሱም እንደዚሁ ብዙ ክሊንሺት በማስመዝገብ አዲስ ክብረወሰን አስመዝግቧል። ትናንት ጆርዳን ፒክፎርድ ረጅም ጊዜ ብዙ ጎል ባለማስቆጠር ጎል ሳያስተናግድ በመቆየት በሚለው ጆርዳን ፒክፎርድ የኤቨርተኑ ግብ ጠባቂ እና ቱሄል ትናንት በነበረው ጋዜጣዊ መግለጫቸው ላይ ለቡካዮ ሳካ ያላቸውን አድናቆት ገልጸዋል። በጣም ድንቅ ተጫዋች ከባህሪ ጋር ከስነ ምግባር ጋር ከብቃት ጋር የሚለውን አስቀምጠው ግን ደጋፊውን ወቀሱ። እንግሊዝ እውነት ደጋፊ ያለን ነው የሚሉት እንግሊዞች ምናምን ያሉት ዌምብሌ ላይ ሶስት ጎል ማስቆጠራችን በመጀመሪያው አጋማሽ ምናልባት ስሜቱን አቀዝቅዞ ሊሆን ይችላል። ግን ለብሔራዊ ቡድን እንደዚህ ነው ወይ የሚደገፈው? ሲኒማ ቤት ያሉ ነው የሚመስሉት የእንግሊዝ ደጋፊዎች፣ ፕሊስ ከዚህ ሁኔታችሁ ውጡ። ቀጣይ ዓለም ዋንጫ ነው ያለብን፣ ቀጣይ ትልልቅ ውድድሮች ነው ያሉብን። ፕሊስ ከዚህ እንቅስቃሴያችሁ እንድትወጡ ፈልጋለሁ። ደጋፊው በደንብ እንዲያበረታታን እንፈልጋለን የሚል አቋማቸውን ያስቀምጡበት ሂደት አለና ይህንን ሀሳቦች አስቀምጠዋል። አሁን ቡካዮ ሳካ በእንግሊዝ ብሔራዊ ቡድን ውስጥ ትልልቅ ፉክሮች አሉበት እዚህ ቦታ ጎርደን ጃረድ ቦውን ኢዜ እያለ በጣም በርካታ የመስመር አጥቂዎች አሏቸው፣ እንግሊዞች ማለት ነው። ማርከስ ራሽፎርድ በርካታ አሏቸው እና ስለ ፉክሩ ሲጠየቅ አርሰናል ቤት የለመድኩት ነው ብሏል። በዚህ ውድድር ዓመት አርሰናል ቤት በጣም ከፍ ያለ ፉክር አለ እና እንግሊዝ ብሔራዊ ቡድንም ያ ፉክር እንደሚመጣ ስለማስብ እዛ ላይ የምሰራው ነገር እዚህ ጋር ይጠቅመኛል ብዬ አስባለሁ፣ ፉክሩ ላይ እና በቋሚነት እንደሚመረጥ ምንም ጥርጥር የለኝም። ሌቭል ኦፍ የቡድናችን አቅም ይበልጥ የሚያሳድግ ነው። ፉክክር መኖሩ እንደ እንግሊዝ ብሔራዊ ቡድንም እንዳርሰናልን ብዙ ነገሮች የሚያሳድግ ነው። ስለዚህ ሁለቱም ቦታ ላይ ነው ፉክክሩ። አሁን ፉክክሩ እንግሊዛዊ ሆኖ በክለብ ደረጃ ተፎካካሪ ተጫዋች ባይኖር ልጎዳ እችላለሁ። እዚህ ጋር ስመጣ ጥሩ አቋም ላላሳይ ይችላሉ። ግን በክለብ ደረጃ ያለው ፉክክር ከፍ ያለ ስለሆነ እዛ ቦታ ላይ እነ ማዱኬ ስላሉ ማክስ ማክስ ዶማን፣ ማዱኬ፣ ኢታን ኗኔሪ እና የመሳሰሉት ተጫዋቾች ስላሉ ከነሱ ኤክሴል ማድረግ አለብኝ፣ ከነሱ መብለጥ አለብኝ፣ ከነሱ ማደግ አለብኝ፣ ከነሱ የተሻለ ነገር መፈጸም አለብኝ የሚል አቋሙን ያስቀምጣል ና ይሄም በብሔራዊ ቡድን ደረጃ ለሚኖረኝ ሂደት ጠቀሜታው ላቅ ያለነው ነው የሚል ሀሳቡ ነው፣ ቡካዮ ሳካ የሚያስቀምጠው። በነገራችን ላይ ቡካዮ ሳካ በአርሰናል ቡድን ተጫዋችነት ከመጣ ወዲህ ያው እንደሚታወቀው ሚኬል አርቴታ በግራ መስመር ተከላካይነት ነው ያጫወቱት የመጀመሪያ ጨዋታ ላይ እና አርሰናል በቋሚ ስናንድ መካተት ከጀመረበት ጀምሮ እስካሁን ባለው ሂደት አስራ አንድ ጉዳቶች ያጋጥሞታል አይመስልም፣ አለ አስራ አንድ ጊዜ ተጎድቷል። ግን እነዚህ አስራ አንድ ጉዳቶች ውስጥ ዘጠኙ ከአንድ ሳምንት ያለፉ አይደሉም። የሶስት ቀን የሁለት ቀን የሰባት ቀን የአምስት ቀን ጉዳቶች ናቸው የነበሩት ሁለቱ ጉዳቶች ግን የተጫዋቹ ኬሬል ላይ ተጽዕኖ ፈጥሯል። በጣም በሚያስገርም ሁኔታ ለአራት ዓመታት በጉዳት ምክንያት ያላመለጦ ጨዋታ ባለፈው ዓመት አመልጦታል። ለአራት ዓመታት አስራ ሰባት ጨዋታ ብቻ ነበረ ያልተጫወቱ በጉዳት ምክንያት ለአራት ዓመት በአርሰናል ኦኬ። ባለፈው ዓመት ግን ሀያ አንድ ጨዋታ አምልጦታል በአንድ የውድድር ዓመት ብቻ ሀያ አንድ ጨዋታ አምና ዘጠና ዘጠኝ ቀናቶች ተጎድቶ የቆየበት ኦልሞስት ሶስት ወር አካባቢ ሶስት ወር በላይ ጨዋታ መደራረብ እኮ ነው የአርቴታም ጥያቄ ያስነሳበታል ምንም ጥያቄ የለውም ጉዳቶቹን ልንገር ሁለት ሺህ አስራ ዘጠኝ ሀያ ጉልበት አስራ ሶስት ቀን ያዛቸውና ዝም ብለህ እንትኖቹን ብዛታቸው ምን ይህችን ሀሳብ ስለተመቸችኝ ያነሳኸት ሀሳብ 2021 ጡንቻ 2021 በዛው ዓመት ቁርጭምጭሚ ሶስት ቀን ያራቀው 2021 ወገብ አራት ቀን ያመለጠው ሁ 20324 ጡንቻ 19 ቀን 20324 ጡንቻ 20425 ጡንቻ 2425 በድጋሜ ጡንቻ 99 ቀን የቆየው ማለት ነው። እንደገና በዘንድሮ ውድድር ዓመትም በተመሳሳይ አምስት ሪንግ ነው። የእረፍት ማጣት አብዛኞቹ የጡንቻ ጉዳቶች ሁለት ወይም ሶስት ከአስራ አንዱ ጉዳቶች ስምንቱ ጡንቻ ታይ ናቸው ጡንቻ ናቸው። እዚህ ላይ ጭናችን ላይ የገጠመው የጭኑ አካባቢ የሆኑ ጉዳቶች ናቸው። እና ቅድም ያልካት ሀሳብ እዚህ ጋር በደምብ አሁን እንደ እኔ የጤና ባለሙያ ስላለው እርግጥ ብዬ ባልናገረውም፣ ግን ትገምተዋለህ የምትገምተው ነገር ተደራራቢ ጉዳቶች የጡንቻ ጉዳቶች። ስለዚህ ረፍት የሚፈልግ ተጫዋች ነበር። ረፍት ሳይሰጥ ነው ሲያጫውቱ የነበሩ ያ ያመጣው ጣጣ የፈጠረበት ሂደት ይመስለኛል። እና አሁን ጥሩ አማራጭ አላቸው ሚካኤል አርቴታ ተጫዋቹን ማሳረፍ የሚችሉበት። የእንግሊዝ ብሔራዊ ቡድንም ቢሆን ከዚህ በኋላ ብዙ ጠንካራ ጨዋታዎች የሉትም። ኦልሞስት የዓለም ዋንጫ ማጣሪያውን እየጨረሰ ነው። ወደ አሜሪካ ሄዶ እስከሚያደርገው የዓለም ዋንጫ ድረስ ብዙ ከባድ ጨዋታ የለውም። ከዛ አንፃር ለተጫዋቹ ስቲል አሁንም ተደራራቢ ጫናዎች የነበሩበት ስለሆነ አሁንም ሪላክስ እያደረገ እንድጫወት ማድረግ አለብን። ሚካኤል አርቴታ ማዱኬን በተደጋጋሚ ለሳካ ተቀያሪ በደንብ ተቀያሪ ብቻ ሳይሆን በቋሚነት ከማይተናነስ ማሰለፍ ይኖርባቸዋል። ከሶስት ጨዋታ አንዱን ማዱኬ መሰለፍ አለበት። ተጫዋቹን የሚፈልጉ ከሆነ ፐርፎርማንሱን አውጥቶ እንዲጠቀምላቸው የሚፈልጉ ከሆነ ከተመለከትናቸው ናቸው የጉዳት ዜናዎች አንጻር ሀያ አራት ዓመቱ ነው። ልብ በላ የተጫዋች በሀያ አራት ዓመቱ እየሰራ ያለው ስራ ግን በጣም አስገራሚና የሚያስጨበጭብ ነው ብለን ማንሳት እንችላለን። አስገራሚው ነገር በ24 አመቱ ቡካዮ ሳካ የአርሰናል ቁጥር አንድ ደሞዝ ተከፋይ ለመሆን ተቃርቧል። በዚህ በኢንተርናሽናል ብሬክ ወቅት ወይም በብሔራዊ ቡድን ረፍት ወቅት ያለፈውን አምስት ቀናቱን ጨምሮ በሚቀጥሉት በሚኖሩ ሰባት ቀናቶች የተጫዋቹን ውል ለማራዘም አርሰናል እየጨረሰ ነው። አብዛኞቹ ነገር አልቋል፣ የደሞዝ ጉዳይ ነው። አርሰናል 275,000 ፓውንድ ሳምንታዊ ደሞዝ አቀረበለት። የእሱ ወኪል የሚመልሰው ይጠበቃል። ሶስት መቶ ሺ እንደሚል ይጠበቃል። የአርሰናል ቁጥራን ደሞዝ ተከፋይ ቡካዮ ሳካ ይሆናል። የኮንትራቱ ወይም የውሉ ጉዳይ እክል የለበትም፣ የተወሳሰበ አይደለም። የሚጠይቁ ጥያቄዎች አሉ። አሁን ብዙ ጊዜ ውል በሚራዘምበት ሰዓት ላይ ተጫዋቾች የሚጠይቋቸውና ክለቦች የማያሟሏቸው ነገሮች አሉ። ለምሳሌ በአመት ስንት ጨዋታ በቋሚነት ታሰልፈኛለህ የሚል ጥያቄ ይነሳል። ሜጀር ደሞዝ ነው የሚነሳው። ብዙ ጊዜ የሚያጣለው ጥቅም ነው። ጥቅም ያጣላል። አሁን ቡካዮ ሳካ እንደዚ አይነት ከአርሰናል ጋር እንደዚ አይነት ሰጣ ገባ ይገባል ተብሎ አይታመንም። ሁለተኛ ደግሞ ኢንተረስት፣ ለምሳሌ ዋንጫ ካላነሳ የሆነ ክለብ ሄጄ ዋንጫ ማንሳት ይችላሉ የሚል ሳቤ ሊኖራቸው ይችላል። አዲስ ነገር መሞክር እንደ ስትሬንት አሌክዛንደር አልኖር እና መሰል ነገሮች፣ ብዙ ምክንያቶች ሊደረደሩ ይችላሉ ውል እንዳይራዘም የሚያደርጋቸው። የሚያረጋቸው በቡካዮ ሳካ ጉዳይ ላይ ግን እንደዚህ አይነት ጥያቄዎች ያሉ ጥያቄዎቹ በሙሉ አብዛኞቹ ተመልሰዋል። የደሞዝ ጉዳይ ላይ ደሞዝም የሚያጣላ አይደለም። የአስር ሺህ አስራ አምስት ሺህ ፓውንድ ልዩነት ያላቸው በሁለቱ መካከል አርሰናልም ኤክስፔክት ያደረጋል ያ ጥያቄ እንደሚመጣ ስለዚህ በሀያ አራት ዓመቱ የአርሰናል ቁጥር አንድ ደሞዝ ተከፋይ ሆኖ ከነ ከሀያ ብርዝ በላይ የሚቀመጥበትን ሂደት በሚቀጥሩት ሁለት ሳምንታት ውስጥ እንሰማለን። ይፋዊ ሲሆን ኮንትራቱ ቡካዮ ሳካ እና ተጫዋቹ በዘንድሮ የውድድር ዓመት አጀማመሩ ጥሩ ባይሆንም 26 ቀናት ቆይቷል። ስድስት ጨዋታ ምልጦታል። በጉዳ ምክንያት አይመስልም። አረለ በደንብ እነ ማዱኬ ተክተዋል። ያርሰናል የዴቪስ ደረጃ ስድስት ጨዋታ ያመለጠው አይመስልም። በዚህ ውድድር ዓመት ቡካዮ ሳካ ግን ስድስት ጨዋታ ምልጦታል። ለ26 ቀናቶች አልነበረ ግን እሱ ባመለጠ አሁን ከማንቸስተር ሲቲ ጋር ማዶኬ ከሚገባ አሁን ሳካ ቢኖር የሆነ ውጤት ይዞ ሊወጡ ይችላሉ። እኔ አሁን በአርሰናል ቤት ውስጥ አይተኬ ጉዳታቸው አይተኬ ከምላቸው ተጫዋቾች መካከል ሳካ፣ ኒክላን ራይስ እና ዴቪድ ራያ ናቸው። ለእኔ ልተካቸው ትችላለህ፣ ግን ያጎሉብሃል። አሁን ኦዲጋርድ ተጎርቶ ልተካው ትችላለህ። ሳሊባ ተጎርቶ ተተክቶ አይተነዋል፣ እና የሳካ ሚና በጣም ከባድ እንደሆነ መናገር ይቻላል። ይሄ ሳምንት ለሱ የሆነ ይመስላል። ሶፊ በዌስትሃም ጨዋታ ላይ መቶ ጎል ኢንቮልቭመንት ላይ የተሳተፈ ሌላ ወጣት ተጫዋች ተብሏል። ሳካ ና ሀምሳ አምስት ጎል አርባ አምስት አሲስት በአጠቃላይ ማለት ነው። ይሄ የዌስትሃሙ ጨዋታ ላይ በነበረበት ሰዓት ላይ እንግዲህ ከማይክል ኦዌን፣ ከዋይኒ ሩኒ፣ ከሩቢ ፎለር፣ ከሴስክ ፋብሪጋስ፣ ከክርስቲያኖ ሮናልዶ፣ ከሮሜሮ ሉካኮ ቀጥሎ 24 ዓመት ከ29 ቀን ላይ ተቀምጦ መቶ የጎል አስተዋጽኦ ላይ የተሳተፈ እንግዲህ ተጫዋች ሆኗል። ከፊት ለፊቱ እነ ሉካኮ እነ ሮናልዶ እነ ፋብሪጋዝ እነ ፎለር እነ ሮኒ እነ ኦዌን ቢሆኑም ግን ያሉት ከሱ ታች ደግሞ ራይም ሻይክል ስተርሊንግን ያስከትሏል። ሀሪኬንን ያስከትላል። እርሊንግ ብሮ ታላንድ ያስከትላል እና በ24 ዓመት ሳካ ጥቁሩ የአርሰናል አልማዝ ነው። በጣም ቆንጆ ርድ ጊዜን እያሳለፈ ይገኛል። ግን ከዚህ በላይም አሁን አሁን የጉዳቱ ተጽዕኖ እንዳለበት ሆኖ፣ ከዚህ በላይም ግን ብቃቱን ከፍ ማድረግ ይጠበቅበታል። አሁን የአርሰናል አውራ ተጫዋች ነው ቢባል ማጋነን አይደለም። ከፊት ለፊቱ የዓለም ዋንጫ አለ፣ ብዙ ነገሮች አሉ። እንደውም ጥቁር ስለሆነ ያልገነን ይመስለኛል። አሁን ነጭ ቢሆን ይበልጥ የመገናኛ ብዙኃንን ትኩረት ሚስብ ይሆናል ብዬ አስባለሁ። በውጭው ዓለም ማለት ነው። እና የአርሰናል ቁልፉ ተጫዋች ለእኔ ራይስ፣ ሳካ ና ዴቪድ ራያ ናቸው። በጣም አሪፍ። ስለዚህ የቡካዮ ሳካ ወቅታዊ አቋም እንግዲህ ለአርሰናሎች ተስፋ ሰጭ ነው። አርሰናሎች ተስፋ የሚያደርጉበት ነው። ምክንያቱም ወደ አቋም ይመጥቻለሁ እያለ ነው። እሱ በቃ ወደ ራሴ ወደ ማንነቴ በደንብ እየተመለስኩ ነው ያለሁት የሚል ሀሳብ እና መልእክት ያስተላለፈበቱ ጨዋታ ሆኗል። ያልኖር ክብረ ወሰኖችንም ሰው አብሯል በዚሁ የራስ መስ ሆይሉንድን ጉዳይ የምናንሳ ራስመስ ሆይሉንድ በስድስት ጨዋታ አራት ጎል አስቆጥሯል። በብሄራዊ ቡድን ደረጃ ትናንት ቤላሩስ ከዴንማርክ ጋር በነበራት ጨዋታ ላይ በተመሳሳይ ጎል ያስቆጠረ ተጫዋች ሆኗል። የተጫዋች እና በማንቸስተር ዩናይትድ በሁለት አመት ቆይታ በሰላሳ ሁለት ጨዋታ አራት ጎል ነው ያስቆጠረ በናፖሊ በስድስት ጨዋታ አራት ጎል፣ በጣም የሚያስገርም ቁጥር ነው። 203 ላይ ከአትላንታ ሲቀላቀል ማንቸስተር ዩናይትድን 64 ሚሊዮን ፓንድ ላይ የተከፈለበት አሁን ናፖሊ ኦልሞስት በግማሽ ደረጃ ነው ይህንን ተጫዋች ያገኘ፣ 38 ሚሊዮን ፓንድ ነው ኦብሊጌሽኑ፣ የመግዛት ግዴታ ያለበት ናፖሊ ስንት ሚሊዮን ፓንድ። የዴንማርክ ብሔራዊ ቡድን አሰልጣኝ ብሪያን ሬመርም ስለዚህ ተጫዋች ተናግረዋል። ችግሩ የማንቸስተር ዩናይትድ ሲስተም ነው፣ ያጫወት መንገድ ነው የበደለው፤ እንጂ ተጫዋቹ ጥራት ያለው ተጫዋች ነው። ይሄ ብሔራዊ ቡድን ላይም ጎል እያስቆጠረ ነው፣ ናፖሊ ላይም ጎል እያስቆጠረ ነው። በአውሮፓ መድረክም በሊጉ ደረጃም ጎሎችን እያስቆጠረ ነው። ገና ሀያ ሁለት ዓመቱ ነው እና ይህንን ተጫዋች በማንቸስተር ዩናይትድ በነበረው ጊዜ መተቸት ተገቢ አይደለም ይላሉ እንግዲህ ብሪያን ብሬመር ተገቢ አይደለም የእሱ ችግር ሳይሆን የማንቸስተር ዩናይትድ የአሰለጣጠን ሂደት ያመጣበት ችግር ነው የሚለውን አስቀምጠው ጨማምሮታል። ኢቭን የራሽፎርድንና የሌሎች ተጫዋቾችን ጉዳይም አንድ ላይ አጣምረው ያነሱበት ሂደት አለ እና የብሔራዊ ቡድን ተጫዋቻቸውን ራስመስ ሆይሉንድን የብቃቱ ሁኔታ በደንብ ተከላክሎለታል። እሱ ጥራት አለው፣ ጥራት የሌለው ቡድን ውስጥ ስለነበረ ወይም የአጫዋት መንገዱ ስላልተመቸው የተፈጠረ ነገር ነው በሚል ሀሳቦች ይነሳሉ እና ራስሙስ ሆይሉንድ እንግዲህ እንደ አዲስ የተወለደ ይመስላል። ይህ ተጫዋች እንደሚታወሰው እንግዲህ ከዴንማርክ የዋና ከተማዋ ልጅ ነው፣ የኮፐናገን ነው የተወለደ። ኮፐናገን ለኮፐናገን እግር ኳስ ክለብ ተጫወቷል። ከዛ ወደ አውስትራሊያ መቶ ስትሩም ግራዝ እግር ኳስ ክለብ ከተጫወተ በኋላ ነው በ16 ሚሊዮን ፓውንድ አትላንታዎች ያስፈረሙት። በአትላንታ ጨራሽ ወይም ይሄ የተመሰከረለት ጎል አስቆጣሪ አልነበረም። በአመት 30 25 ጎል የሚያስቆጥር ተጫዋች አልነበረም ግን ተስፋ የነበረው ተጫዋች ነበረ ገና ከእድሜውና መሰል ነገሮቹ ጋር ተያይዞ ሀያ ዓመቱ ነበረ የዛን ወቅት እና ማንቸስተር ዩናይትዶች ብዙ ተስፋ አርገው ያመጡትና ያ ያህል ገንዘብ እስከ 64 ሚሊዮን ፓውንድ ድረስ የከፈሉበት መንገድ ከዛ ጋር የተያዘ ይመስላል ገና ወደፊት ያድጋል በሚል ሳቤ ራስመስ ሆይሉንዱን። ግን በታሰበው ልክ ተጽዕኖ መፍጠር አልቻለም በማንቸስተር ዩናይትድ ቤት ውስጥ መጥቶ ይሄ ተጫዋች በሚጠበቀው ልክ አልፈጸመም። ግን በማንቸስተር ዩናይትድ ቤት ውስጥ ጥያቄ የሚያስነሱ ነገሮች አሉ አሁን ለኦናና የወጣው ገንዘብ ለራስመስ ሆይሉንድ የወጣው ገንዘብ አየር ላይ እየተበላ ይመስላል በአብዛኛው ማለት የኢትዮጵያ ፕሪሚየር ሊግ ላይ የምንመለከተው ነገር ማንቸስተር ዩናይትድ ቤት ውስጥም ያለ ይመስላል የአስተዳደራዊ ችግር የሚባለው ማለት ነው ማለት የተጋነነ ገንዘብ ነው የወጣባቸው ተጫዋቾቹ ላይ የሚወጡት ገንዘቦች የተጋነኑ ናቸው ሃሪ ማጓየርን ጨምሮ እና ማንቸስተር ዩናይትድ ኢንቨስቲጌት ቢያደርግ የሆነ ነገር የሚያገኝ ይመስለኛል ባለቤቶቹ ብዙ ጊዜ እግር ኳስ ውስጥ ኢንቮልቭ አያደርጉም። በፊትም ለአመራሮች ሰጥተው ለሆኑ ሰዎች ሰጥተው እነሱ እንዲመሩት ነው የሚያደርጉ። ተጽእኖ አሁን ነው። እንዲሁም ሰር ጂም ራትክሊፍ እያንዳንዷን ነገር ይከታተላሉ የተሻሉ ነው። የበፊቱ ላይ ሰር ጂም ራትክሊፍ ከመምጣታቸው በፊት ግን የግሌዘር ቤተሰቦች ለአስተዳዳሪ አካል ነው የሰጡት፣ ማኔጅ ነው የሚያደርግ አካል በኮንትራት በማኔጅ እንዲያደርግ ክለብ ደግሞ እንደሱ አድርገህ ይሄ ንግድ አይደለም ወይ ካፌ ወይ ሌላ ነገር አይደለም። ካፌ ምናምን ይሄን ያህል ገንዘብ ታመጣልኛለህ እዚህ ገብተህ ስራ እንዲህ ልትል ትችላለህ። እግር ኳስ ግን ዲቴይል አሉት እና ትንሽ ከዚህ ጉዳይ ጋር በተያያዘ እኔ ኢንቨስቲጌሽን የሚያስፈልግ ይመስለኛል። ማንቸስተር ዩናይትድ ውስጥ ይሄ የተጋነኑ ገንዘቦች ወጥተዋል፣ ብዙ ተጫዋቾች ላይ የተጋነኑ ገንዘቦች ወጥተዋል። እና ወደፊትም እንዳይደገሙ ትንሽ ጥናት ቢደረግባቸው የሚል እምነት አለኝ አሉት። የተወሰነ ምጨምሮ ካላይ ሆይሉንድ ላይ ና ልክ ነው፣ ሶፊ ያው የራስሙስ ሆይሉንድ ብቃት ለማንቸስተር ዩናይትድ ይጠቅማል ብዬ አስባለሁ። ማለት አሁን ተጫዋቹን ድጋሚ ለማምጣት ሳይሆን አትሊስት ይሸጥለታል አሁን እንዳልከው 38 ሚሊዮን ዩሮ የናፖሊ መግዛት ግዴታ ውስጥ የሚገባ ከሆነ ጥሩ ይሆናል ብዬ አስባለሁ። ሲጀመር የለመደውም ሊግ የጣሊያን ሴሪያ ሊግ ነው። በሊግ ረገድ የጣሊያን ሴሪያ ና የእንግሊዝ ሊግ የሚለያዩባቸው ነገሮች አሉ። ፍጥነት፣ ኳሱን ይዞ መጫወት፣ ራሱ የተለያዩ ክራይቴሪያዎችን ስትመዝን የጣሊያን፣ የእንግሊዝ፣ የስፔን፣ የጀርመን፣ የፈረንሳይ ከሊግ ሊግ የሚለያዩባቸው ነገሮች አሉ። ጣሊያን ላይ የደመቀ ተጫዋች እንግሊዝ ላይ መጥቶ ሊደምቅም ላይደምቅም ይችላል። ከእንግሊዝ ደግሞ ስትሄድ ወደ ሌሎች ክለቦች ወደ ሌሎች ሊጎች ስትሄድ በጠንካራው ሊግ አውትሲያን ያደረገ ተጫዋች ስለሆነ እንዴ በዚህ በጣም ኢነርጀቲክ ታፍ በሆነ ሊግ ላይ ጥሩ ከሆነማ ሌሎች ሊጎች ላይ ቀላል ይሆንለታል ተብሎ ነበር የሚነገረው ለምሳሌ ኤዲን ሀዛርድ በቼልሲ ያሳየው አቋም በጣም ግሩም ነበር እና በከባዱ ሊግ ላይ የነበረ አቅም ጥሩ ስለነበር ስፔን ሄዶ ጥሩ ነገር አልጋ ባልጋ ይሆንለታል ብለን ነበር የጠበቅነው፣ ግን ያ አልሆነ። ስለዚህ ራስሙስ ሆይሉንድም አሁን ያሳየው ሰሞንኛ አቋም ጥሩ ነው ብዬ አስባለሁ። ከጫና ውስጥ በነገራችን ላይ አሁን ከልክ ተጫዋቾች ከማንቸስተር ዩናይትድ ማሊያ ውጪ ሲጫወቱ ከጫና ውጪ ነው የሚጫወቱት። ማለት ዩናይትድ ላይ ኃላፊነት አለባቸው፣ ጫናዎች አሉባቸው። አንቶኒ ሲመጣ መቶ ሲወጣበት እንዴ ይሁን ነገር ማሳየት እንዳለበት ራሱ ጫና ውስጥ ገብቶ ነው የሚመጣው። ኦናና ሲመጣ በኢንተር ሚላን ቤት የነበረው ብቃት ነው፣ በጣም ስዊፐር ኪፐር ነበር። በቻምፒዮንስ ሊግ ተመልክተ ነዋል። በተለይ የጣሊያን ሴሪያን ለማንመለከት፣ በጣሊያን ሴሪያ የነበረው ግልጋሎት ጥሩ ነበር። ታወጣበታል አሁን ዩናይትድና ቼልሲ ተጫዋች ቢጠይቁ ከፍተኛ ገንዘብ የሚጠራበት ማንቸስተር ዩናይትድ። ማንቸስተር ዩናይትድ ደግሞ ያው ሀብታም ክለብ ነው ተብሎ ስለሚነገር ማስፈረም ያለበትን ተጫዋች ብዙ መስዋዕትነት ከፍሎ ያስፈርማል። ለዛ ነው አሁን እኔ በዝውውሮቹ ጥያቄ የለኝ። አሁን ራስሙስ ሆይሉንድን ከማን ጋር ነበር የሚያነጻጽሩት? ከአርሊንግ ሃላንድ ጋር። እነዚህ ስካንዲቪኒያን ሀገራት አጥቂዎችን እያበረከቱ ነው። በቁመት በግዝፈት በድሪብል ከኳስ ውጭ ያለው እንቅስቃሴ ተብለው ብዙ ክራይቴሪያዎችን አትላንታ ቤት እያለ ራስሙስ ሆይሉንድ ከአርሊንግ ብሮንት ሃላንድ ጋር ንጽጽር የነበረው እና ስታየውም ልጁን ደግሞ እንቅስቃሴዎቹን ስታይ በአትላንታ ዩናይትድ ቢያስፈርመው ትላለ፣ ግን ላይሳካለት ይችላል። አሁን ዳሩ ኑኔዝ ቤኔፊካ ላይ ነበረው እንቅስቃሴ በጣም ወደ ሬላሽ ነበር፣ ምርጥ ነበር። ግን ከቤኔፊካ መጥቶ እንግሊዝ ላይ እንደሚከብደው ፎርካስት ተደርጎ ምር ከበደው ወጣ። ዘሴም ቲንግ ነው ዩናይትድ ላይ እያጋጠመ ያለው። ና ጌን የምታደረጋቸው ዝውውሮች አሉ፣ ሎስ የምታደረጋቸው ዝውውሮች አሉ። ግን ያሁኑ የተጫዋቹ ብቃት ደግሞ ለማንች ዩናይትድ ጌን ነው ብዬ አስባለሁ። አሁን ናፖሊ ከገዛላቸው በጣም አሪፍ ነው። በነገራችን ላይ የናፖሊ ስኳድ ጥሩ ነው ከነ ኬቨን ደብሮነ እነስኮት ማክቶም ያላቸው የመሃል ሜዳ ቅንጅት በጣም አሪፍ ነው እና ለአንቶኒዮ ኮንቴ ማጫወት የተመቸ ይመስለኛል። ራስሙስ ሀይሎንድ በዴንማርክ ብሔራዊ ቡድንም እየተመለከት ነው እንገኛለን እና የራስሙስ ሀይሎንድ ብቃት ለማንቸስተር ዩናይትድ ካዝናውን የሚያፈርጥምበት አሁን ቢሸጥ ጥሩ ነገር ራሱን የሚያጎለበትበት እንደሆነ መናገር ይቻላል። ልክ እንደ ሳንቾ አትከስርበትም። አሁን ሳንቾ የከሰረ ተጫዋች ሰባ ሶስት አንቶኒ ከስሯል አላሁ ግን ይሄኛውን ብትከስርም ግን አንድ የተሻለ ነው ወይ? ብቃቱን ጥሩ አድርገህ ታመጠዋለህ፣ ድጋሚ ማኝ ሰርግ፣ አሊያም ደግሞ ትሸጠዋል። ስለዚህ ይሄ ዊን ዊን ነው። የራስሙስ ሆይሉንድ ብቃት ይሻላል። ልክ ነው ያ